እሷ ሌላ ዓለም ውስጥ ነች ያወሮሽ አሉ። ብሩክ ሌላ ወሬ እንዴ? እኔም እኮ ትግስት አለኝ። በቃ አለቀ ትግስቴ። እንከባበር፣ እንከባበር በቃ ሀይሚ፣ ምንም እየተከባበረን አይደለም። እኔ ከዚህ በላይ ምን ምን ምን እንድታረጊ ከዚህ ሀይሚ ዛሬም አምር አለች። እናንተ ከባድ ነው የምር። ሀይሚ ከምንም በላይ ማለት ነውና፣ አንቺና ብሩክ በቃ መታረቅ እና ሰላም መውረድ አለበት፣ ከምንም በላይ ማለት ነው። ዛሬም እንግዲህ ሶሲ መታለች ማለት ነው። ቪዲዮ ተለቋል በብሩክ ቤት ማለት ነው። ዛሬ ደግሞ ሶሲ ስትመጣ ከፍቅረኛዬ ጋር አጣልተሽኛል፣ አላይተሽኛል ስለዚህ እኔንም እንድታስታርቂኝ እፈልጋለሁ። መጀመሪያ አንቺና ብሩክ ታረቁና እኔን እንድታስታርቁኝ እፈልጋለሁ ብላ ሶሲ መታለች። እንግዲህ የሀይሚን መልስም አይታችኋል ብዬ አስባለሁ። እንግዲህ ሀይሚ ምንም እስካሁን ድረስ አልተረጋጋችም ማለት ነው። በቃ ነገሩ አስደብሮኛል። ከዚህ በላይ እየጠራችሁ አትጫቅጭቁኝ አትጭሁብ ብላ እንደውም ጥላቸው ልትሄድ ይኸው፣ ገና ከጅምሩ ስታያቸው መንገዱን አስነክተው ነበረና ሩጠው ይዘዋታል ማለት ነው። በጣም በጣም በጣም ከባድ ነው አሁን የመጣው ማለት ነው እና ሰላም ሰላም ቤተሰብ፣ እንዴት ናቸው አለው ሰላማችሁ ይዛው እያላችሁበት እያልኩኝ ውድ ቤተሰቦቼ፣ እንኳን ደህና መጣችሁ። የጨረቃ ቤተሰቦች አላችሁ አላችሁ? አለን አለን። እንግዲህ እያየን ነው ሁሉንም። እና ዛሬም እንግዲህ ሶስ ይመታለች በውራ ቤት ማለት ነው። ትናንትናም በሃይሚ ቤት የመግቢያ ቪዲዮ ሰርተ የመጣችሁ እሷናት ዛሬም በብሩክ ቤት እንግዲህ ቪዲዮ የሰራችሁ የመግቢያ ቪዲዮ እሷ ናት። ያው እኔም ከፍቅረኛ ጋ ተጣልቻለሁ። ከቡራ ጋር ምንም አይነት ግንኙነት ሳይኖረኝ እኔ ለፕራንክ ፕራንክ ብቻ መጥቼ፣ ነገር ግን ሀይሚ ነገሩን ወደ ሌላ ነገር ትርጉም ስለሰጠችው ፍቅረኛ ዳኒ እንዴት ነው ሊያምነኝ አልቻለም። ሀይሚ እየሰራችሁ ባለችው ነገር የሆነ ነገር ባይኖራችሁ ሀይሚ እንደዚህ አትሆንም። ፊቷ ሁላ ተቀይሯል። ስለዚህ አንቺና ብሩክ ምንድን ነው ያላችሁ? ብሎ ተጣልቶኛል። መለየት ነው የቀረን። ስለዚህ ሀይሚ አስታርቅኝ ብላ እንግዲህ ዛሬ መታለች፣ ሶሲ ማለት ነው። እውነት ለመናገር ቪዲዮን አይታችሁታል ብዬ አስባለሁና በጣም ነው ግራ የሚያጋባው ማለት ነው። የምሬን ማለት ነው። እኔ ግን ጠዋትም የሆነ ቪዲዮ ሰርቻለሁና እንዲታረቁ ነው የምፈልገው ማለት፣ እዚህ ጋ ይሄ ቪዲዮ ብዙ ነገር ይዟል፣ ግን ቢሆንም እንዲታረቁ ነው የምንፈልገው ማለት ነው። ምክንያቱም አንዳንዴ እንዴት ነው ብሩክ ደግሞ ዝም ያልሆነ ውሳኔ ሊገባ ይችላልና፣ በቃ እስከ ዛሬ ድረስ ይቅርታ እየጠየቅኩሽ ነው ብሏል። ዛሬ ደግሞ በቃ ከዚህ በኋላ ይቅርታ አልጠይቅሽም ብሏል ማለት ነውና ሶስ እንግዲህ ለሐይሚ ባቀረበችው ጥያቄ መሰረት ሐይሚ የመለሰችው መልስ አይታችኋል ማለት እንዴት ነው በፍቅረኛሞች መሀል ሶስተኛ ወገን አያስፈልግም ብላለች ማለት ነው። እና ትክክል ናት በጣም ማለት ነው። ሲጀመር በእናንተ ራሱ በጨረቃዎች መሀል ሶስተኛ ወገን እንዳታስገቡ ብዙ ጊዜ እኛ ራሱ ሪኮማይንድ እናደርጋለን። እና በፍቅረኛሞች መሀል እኔ ሶስተኛ ወገን ማስገባት አልፈልግም። እኔና ብሩክ ስንታረቅ አንቺ አታስፈልጊኝም፣ ሶስተኛ ወገን አልፈልግም። መታረቅ ከፈለግኩ እኔ ብቻዬን አገኘዋለሁ በብላ በአራት ነጥብ ዘግታለች ማለት ነው። ስለዚህ እኔና ብሩክ ብንጣላም ብንጋጭም ሶስተኛ ወገን አያስፈልገንም። እኛ መታረክ ካለብን እኔ ራስ ያገኘውና ችግሩን እንፈታለን። አንቺ አታስፈልጊንም። አንቺና ዳኒ ደግሞ ስትገናኙ ፍቅር በፍቅር ስትጣመሩ ስትገናኙ እኔ አልነበርኩም። አሁንም ስትጣሉ እኔ የለሁም። አይመለከተኝም፣ አያገባኝም። በፍቅረኛሞች መሀል አልገባም። ይሄ ነገር ደግሞ ከኔ ጋር የተያያዘ ከሆነ እራሱ ዳኒ በለኝና አስታርቃችኋለሁ። ያን ጊዜን የሰማለሁ ብላለች ማለት ነው። እና ትክክል ናት ማለት እዚህ ጋ አሁን በጣም ትልቅ ትምህርት አለው ማለት በፍቅረኛ ሞች ማለት ሶስተኛው ግን አያስፈልግም። እኔና እኔ ብሩክን መታረቅ ከፈለግኩ ምንም ሰው እንዲያስታርቀኝ አልፈልግም። እኔ ራሴ ችግሩን እፈታዋለሁ ብላለች። እኔም ጠዋት ያልኩት ይሄን ነው ማለት፣ ነገሮችን በደንብ ማስተካከል ትችላለች ሀይሚ ማለት ነው። ምክንያቱም የተሰራው ፕራንክ ከበድ ቢሆንም ግን ደግሞ ፕራንክ ስለሆነ በቃ ፕራንክ ስለሆነ በደንብ ነገሮችን አምና ተቀብላ። ያ ማለት ምንም ነገር እንደሌለ ግልጽ ነው። እንዴት ነው ከምንም በላይ ብሩክን ታምነዋለች። ብሩክም ስለሚተማመንባት በሷ ስለሚኮራ ነው ይሄን ነገር ያደረገው፣ እና እንግዲህ ሱሲም ሀሳብ ተጨምሮበት ማለት ነው። እና ስለዚህ ሄም ይሁን ምንድን ነው እያደረገች ያለችው እስኪ ቤተሰብ ምን ይመስላችኋል? እኔ ወደ መጨረሻ ላይ ያስቀምጣለሁ ማለት ነው። ስለዚህ ቪዲዮ አላማ ሁሉም ነገር ከመጀመሪያው እስካሁን ድረስ ማለት ነው። እንግዲህ ብሩክ ነው ዞት የመጣው የዚህን ቪዲዮ ርስ ማለት ነው። ያንን ቪዲዮ ሰራ ከሶሲ ጋር፣ ከዛ ቀጠለ ማለት ነው። ትናንትም አይታችኋል። እንደዛ የመጨረሻ እንትን ሊደባደቡ ነው የተለያዩና ዛሬም እንግዲህ አሶሲና ሀይሚ ሊደባደቡ ነበር። እኔ የመጨረሻው ቪዲዮ አስፈርቶኛል፣ የምር ያው ካሜራማን አለ እንጂ እንዲሁ ሊማቱ ሊደባደቡ ነው እንዴ ምናምን እያልኩኝ ነበረ፣ የምሬን ማለት ነው። ምክንያቱም ብሩክ ደግሞ ተናዶ ጥሏቸው ሄዷል። ብሩክ ደግሞ ከዚህ በኋላ ይቅርታም አልጠይቅሽም ምሎ ምሎ ምሎ ማለት ነው፣ ሶስት አራት ጊዜ ምሎ እንድታገኘኝ አልፈልግም፣ እንዳታገኝኝ በቃ ትግስት ያልቋል ብሎ እንግዲህ ብሩክ ዛሬ ደምድሟል ማለት ነው። ማለት ይህን ያልቀን እየጠየኩሽ ነው ብሏል። ቡራ ደግሞ እንግዲህ የውታገስ ምንም ማድረግ አይቻልም። ማለት ሀይሚ በአንተ እንደማትጨክን ግልጽ ነው። እናንተ በሰራችሁት አንድ ቪዲዮ፣ የፕራንክ ቪዲዮ እንግዲህ ሀይሚ አሁን ይኸው ይዛለች ማለት ነው። እኔ ግን ቤተሰብ የምር ስላችሁ ማለት ነው እና ሀይሚ ማለት ነው ሶሲን በሚገባ ጥግ ድረስ ትናንትና ነው መቸለት ነው ፈተነቻት። በቀደምም ከፍጼ ጋር መታሳል እያስጨነቀቻት ነበረ። በቃ ማንም ሰው አጠገቧ እንዳይደርስ ነው አሁን ሀይሚ እያደረገች ያለችው። ማንም ሰው በአጠገቡ በቃ በብሩክ አጠገብ ዝር የሚል ሴት ካለ ተናግራለች። ቡታጅራ ላይ ጸጉራችሁን እያስኩ ነው ምነጭላችሁ ብሩክ የኔና የኔ ብቻ ነው ብላለችና አሁንም ቢሆን መልስ እየሰጠች ነው ያለችው ሀይሚ ማለት ነው ማለት ሶሲንም ጥግ ድረስ አይታችኋል በቀደምም ትናንትናም እንደዛ ሂዳለች አሁንም ቢሆን እኔ የምሬን ነው ምላችሁና ሀይሚ እንደዚህ ስትሆን አይተናት አናቅም። ማለት ብሩክ ላይም እንደዚህ አንዳንድ ነገሮች የምታደርጋችሁ ማለት አልፈልግም እያለች ነው ስቲል ማለት ነው እና ከአንተ ጋር መታረቅ አልፈልግም፣ ብቻዬን ተወኝ፣ የራሴ ሕይወት አለኝ እያለች ነው ማለት ነው። ብሩክም በቃ እኔ ሕይወት ሽንበጠበትኩ ማለት ነው። ይቅርታ፣ ከዛሬ ቀን ጀምሮ ይቅርታ አልጠይቅም እንዳታገኘኝ ብሎ ጥሯት ሄደዋል ማለት ነው ብሩክ። ስለዚህ ሀይሚ እውነት ይህን ነገር ታዲያ እያደረገች ያለችው ከልቧ ነው ብላችሁ ታስባላችሁ? የምር ማለት ነው። አሁን ደግሞ ሶሲ ከዳኔ ጋር አስታርቂ ብላለች። እኔ ምን አገባኝ አይመለከተኝም ብላለች። እውነቷን ነው ማለት እሷ ምንም የለችበትም ከዚህ ማለት ነው። ሶሲ ሀይሚ ምንም የፕራንክ ቪዲዮ የሰራችሁት አንቺና ቡራ ናችሁ። አይመለከታትም አሁንም ቢሆን በቃ ማለት ስትጣሉም ስትገናኙም እሷ የለችም። ስለዚህ ሀይሚ አይመለከተኝም ብትልም አይፈረድባትም ማለት ነው። ሲጀምር በፍቅረኛ ሞች መሀል ሶስተኛ ወገን አያስፈልግም። አሁን እኮ ለሶሲ ነው እየነገረቻት ያለችው ማለት ነው። ሀይሚ የምር እንደው ሶሲ እየተረዳሻት ከሆነ አንቺ ነው እየነገረችሻለ። እኔ ብሯን መታረቅ ከፈለግኩ ሰው አያስፈልገኝም እኔ ማግኘት እችላለሁ። በጅ ነው አንቺ የየትኛው አገናኝ ጀንሲ ነሽ አለች እኮ ሀይሚ ማለት ነው። እና እኔ የሀይሚ ንግግር በጣም እየገረመኝ ነው የምሬን ማለት ነው። የየትኛው አገናኝ ጀንሲ ነሽ የትኛው አስታራቂ ነሽ እያለች ነው እና ብሩክ ደግሞ እንደዚህ ስትናገር በጣም እየገረመው በጣም ምክንያቱም ብሩክ ምን አለ እኔ ሀይሚ ለመጨረሻ ጊዜ እንደዚህ ስትሆን አይቻት አላቅም ብሏል፣ ማለት ነው እና እና ቡራን እየፈተነችው ነው የሚመስለኝ ነው የምር ስላችሁ ማለት ነውና ምክንያቱም በቃ ማለት በተሰራው ፕራንክም አናዶኛል፣ ደብሮኛል ብላለች። ዛሬም ና በቃ ይሄን ያስደብረሽ እኔ በሰራውት ፕራንክ እንደዚህን ያህል ያስደብርሻል ብዬ አላሰብኩም። እኔ ነፍስ አላጠፈውም ብሏል ብሮክ ማለት ነው እና እንግዲህ ብሩክ በቃ ማለት ባመጣው ፕራንክ እሱ ራሱ ወጥመድ ውስጥ ገብቷል ማለት ነው እና ከሶ ሲጋ ማለት ነው። ሁለተኛ እንዲህ አይነት ፕራንክ እንዳይሰሩ ወይም ሁለተኛ እንዲህ አይነት ነገር እንዳይሰራ እያስተማረች ይመስለኛል ሀይሚ ማለት ነው እና ቡራንም እየተበቀለችው ነው የሚመስለኝ ምክንያቱም በቃ ማለት እንዴት ነው ከአንተ ጋ መሆን አልፈልግም። ከአንተ ጋ በቃ የራሴ ህይወት መኖር ነው የምፈልገው። ከአንተ ጋር መታረቅ አልፈልግም እያለች ነው ማለት ነው። ይሄ ታዲያ ከልቧ ነው እንዴ? እንዴት ነው ማለት በአንድ ቪዲዮ በተሰራ ፕራንክ እንዴት ከብሩክ ጋ ትለያያለች? ታዲያ ሄኮ ቡራን እየፈተነችው ነው ማለት ብድሯን እየመለሰች ነው የሚመስለኝና እና ደግሞ በቃ ሀይሚ ማለት ነው ታቋታላችሁ የስራ ሰውናት ቪዲዮዋን በሉ ሸር አድርጉ እኔ እስካሁን ሸር እያደረግኩላት ነው ምንስ በኔ ቻናል ሸር ሆኖ ብዙ እይታ ባይኖረውም ማለት ነው እና ግን ቢሆንም የአቅሜን የራሴን ከተወጣው ችግር የለም የቡራንም የሀይሚንም አለው የምር ዱባይ ከመሄዳቸው አንስቶ በፊት እስካሁን ሸር እያደረግኩላቸው ነው ለምን ሀይሚ ሁለት መቶ ሺ እንድትገባ ቡራም ደግሞ ወደ ሶስት መቶዎች እንዲቃረብ ማለት ነው። ስለዚህ ተጨቃጨቁም ተጣሉም ነገ ጠዋት ተታርቀው ስለሚመጡ ቪዲዮቸውን ሼር አድርጉላቸው ማለት ነው። እንደዚህ እንኳን ብዙ ነገር እየለፉ በጣም እየተሰደቡ፣ ፎቶቸው እየተዘቀዘቀ የቤተሰብ ፎቶ ራሱ እየቡራናት እየተዘቀዘቀች ነው ና የምር በጣም ከባድ ነው ና ለእናንተ ደግሞ ልቦና ይስጣችሁ እያልኩኝ ቪዲዮቸውን፣ የምትወዷቸው የምታከብሯቸው፣ እነሱ እንዲያድጉ የምትፈልጉ ቪዲዮቸውን ሼር አድርጉላቸው ማለት ነው እና ሀይሚም እንግዲህ የው ትንሽ ነው የቀራት። ሀይቲንግ በቃ ትንሽ ነው የቀራት፣ የምር በቅርብ ሁለት መቶዎች ትገባለች። ና ሀይሚ ብራን እየፈተነችው ነው የሚመስለኝ እንጂ በእንደዚህ አይነት ነገር በቀላሉ ነገር ብራን ትለየዋለች ብዬ አላስብም። ብሩክን ደግሞ ጥግ ድረስ ታምነዋለች ሀይሚ ማለት። ያው እንግዲህ ለወደፊት እንዲህ አይነት ነገር ማንም ሰው ቢሰራ በጣም ትልቅ ሪስክ እንዳለው እና ለሌሎችም ትምህርት እንዲሆን ነው። በቀደም ብያችኋለሁ፣ ለሌሎቹ ትምህርት እንዲሆን ብላ ነው እንደዚህ እየሆነች ያለችው እንጂ እኔ ከልቦ አይመስለኝም የምር ማለት ነው። ስለዚህ እንግዲህ ታርቀው እንዲመጡ ነው እኛ የምንፈልገው። በመጨረሻ ምለው ነገር ቢኖር እንግዲህ ማለት ሀይሚ ያው ትመጣለች ነገ ማለት እንደዚህ ሶሲም ከፍቷት ስለሄደች ቡራም እንዲ ከፍቶ ጥሏቸው ስለሄደ ማለት ነው። እና እንግዲህ ሀይሚ ነገ ማለት ነው፣ እስኪ በማን ማለት አይ ቲንክ ወይ በሶሲ ቻናል ወይ በዳኒ ቻናል ተመጣለች ብዬ ያስባለሁ። ምክንያቱም ያው ምንም ቢሆን አስታርቂኝ ብላት አለች ና እንግዲህ የሶሲን ከተቀበለቻት ማለት ነው። ቦራ ደግሞ በቃ ችግር የለውም እኔ ያወረዋለሁ፣ ወደኔን ምንም ነገር እንደለለን፣ የአንቺ ህይወትም እንዲበጠበጥ አልፈልግም ብሏል ብሩክ ማለት ነው። እና እውነት ለመናገር ግን ሀይሚ ማለት ነው በቃ ብያችኋለሁ። በሶሲ ቻናል ለመምጣት ፈልገ ይመስለኛል። ብያችኋለሁ ከትናንት ጀምሮ ማለት ነው። ማለት አሁን እንግዲህ ሶሲ ሁለት ቀን ሙሉ በእነሱ ቻናል መጥታለች። የግድ ቡራ ወይ ሀይሚ በነዳኒ ቻናል ይመጣሉ በነ ሶሲ ማለት ነው እና ስለዚህ ይገናኛሉ ማለት ነው። ብቻ ግን አሁን ይሄ ችግር ተፈቶ አብረው ታርቀው ሀይሚና ቡራ ችግራቸው ተፈቶ ታርቀው መምጣት አለባቸው። ከዚህ በላይ ክፍተት ባይፈጠር ጥሩ ነው። የምሬን ማለት ነው ምክንያቱም በቃ ማለት ነገሮች አንዳንዴ ሲከሩ በቃ ሲውሉ ሲያድሩ እየባሰ ነው የሚሄድና ስራ ቢሆንም እንኳን ማለት ነው በቃ ቆም ብለን አስበን ችግሮችን ባጭሩ ማሳጠር አለብንና ና ስለዚህ ነገር ደግሞ ማድረግ የምትችለው ከዚህ በኋላ ሀይሚናት ማለት ነው በቃ ሁሉንም ነገር በይቅርትርት